እግዚአብሔርም የናዝሬቱ ኢየሱስን እሺ እሺ ቀባው፣ እሺ እርሱም መልካም እያደረገ ለዳቢሎስ የተገዙትን ሁሉ እየፈወሰ ዞረ። ኢየሱስ ጌታ ነው። እስኪ ሁሉ በሉ። እርሱም ይላል ለዳቢሎስ የተገዙትን አሜን። ኢየሱስ ጌታ እየፈወሰ ዞረ። ያውም አንዱን አይደለም ለይቶ አይደለም። እስቲ ሁሉ በሉ። ተባረክ ለእግዚአብሔር ሰው። ዛሬ ስለ ቅባት ትንሽ መናገር ፈልጋለሁ። አሜን ነው። ለምን ቅባት ፊሊንግ ስለሚሰማ 2017። አሜን ነው። 2018ም በአኖንቲንግ ስለምንገባ ኢየሱስ ጌታ። ለዳቢሎስ የተገዙት ነው ሁሉ። አሜን ነው። እየፈወሰ ምን አለ ዞረ። ምን ስላለ አለ ስለ ተቀባ አኖንቲር ስለሆነ፣ እሱም በመንፈስ ቅዱስና በኃይል ምን አለው ቀባው። ኢየሱስ ጌታ ነው። መጽሐፍ ቅዱስ ደግሞ በዮሐንስ ወንጌል ላይ ሲናገር እናንተ ይላል ከቅዱስ ቅባት አሜን። ኢየሱስ ጌታ ነው። ከቅዱስ ቅባት ተካፍላችኋል ወይም ከቅዱስ ቅባት ምን ብላችኋል? አሜን ነው። ተቀብታችኋል። አሜን ነው። ወይም በዚህ ቅባት ምን ብላችኋል? ተሞልታችኋል ይላል። አሜን። ኢየሱስ ጌታ ነው። ዛሬ ይሄ አኖይንቲንግ በአንድ ሰው ቤት ላይ መውጣት ይጀመራል። ዛሬ ይሄ አኖይንቲንግ በአንድ ሰው ቤት ላይ መውጣት ይጀመራል። ኢየሱስ ጌታ ነው። አየህ ቅባት በሕይወትም መውጣት በነገራችን ላይ ቅባት በቤት ላይ ሲመጣ የሆነ ነገር ሳያደርግ አይመለስም። በተለይ አሜን ኢየሱስ ጌታ። የሞተን ነገር ሳያስነሳ አይመለስም። በተለይ አሜን ኢየሱስ ጌታ። ለምን ዶ ታቃለህ? ይሄ ቅባት ሲጀመር ከመጀመሪያ ሲጀመር ቅባት በብሉይ ኪዳን በብዙ ቦታ አለ። ይሄ ቅባት የሚለው ትርጉም ቅባት የሚለው መቀባት የሚለው ትርጉም የእብራውያን ወይ የአይሁድ እረኞች አሉ እና አይሁድ ወይም እብራውያን እስራኤላኖች ቅባት አለ አገራቸው ቅባት አላቸው። ሲሉ የወይራ ኦይል አለ። የወይራ ኦይል አለ። አሁን በጣም ውድ የሚሸጠው ኦይል አለ አደለ? እሱ ኦይል አለ። የወይራ ኦይል ማለት ነው። ላይክ እንደዚህ አይነት ይሄ ራሱ ማለት ነው። እና ይሄ ኦይል ምን መሰላችሁ? እረኞች አሉ። በዛ አገር ላይ ያሉ እረኞች አሉ። እና እነዚህ እረኞች ሲወጡ፣ ምድረ በዳ ላይ ሲወጡ ያው በረሃ ስለሆነ በጣም እንትን ስለሆነ ደረቃማ ምናምን ስለሆነ የቆላ ዝንብም ይባላል። የቆላ ዝንብ ትልቅ ትልቅ ዝንብ አለ እና ይሄ ዝንብ ኦልሬዲ አታክ የሚያደርግ የሚነድፍ ዝንብ ነው። እና ይሄንን ዝንብ ለመከላከል በተለይ ትንንሾቹን ትንንሾቹን በጎች ይቀቧቸዋል፣ ኦይል ይቀቧቸዋል፣ ኦይል ይቀቧቸዋል። እና ኦይሉን ሲቀቧቸው ሁለት ነገር ነው በሕይወታቸው ለሚሆን እና በዚህ ንብ በዚህ ዝንብ የተነደፉ ሰዎች አንደኛ ሂል ያደርጋሉ፣ ይፈወሳሉ። ሁለተኛ ደግሞ ይህንን ኦይል የተቀቡትን በጎች እነዚህ ዝንቦች መጠጋት አይችሉም። እነዚህ ዝንቦች ተጠግተው እነዚህን በጎች መንደፍ አይችሉም። ኢየሱስ ጌታ ነው። ለዚህ ነው ዳዊት ይህን ነገር ጠንቅቆ ያውቀዋል። በመዝሙረ ዳዊት ምዕራፍ 23 ላይ እንደዚህ አለ፣ እግዚአብሔር ምኔ ነው እረኛዬ ነው። አሜን። እግዚአብሔር እረኛዬ ነው፣ የሚያሳጥኝም የለም። በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን አሜን ነው። ስለ ስሙ ምን አላት? በጽድቅ መራት። እሺ። በሞት ጥላ መካከል እንኳን ብሄድ፣ እርሱ ከኔ ጋር ነው፣ ክፉን አልፈራም። በትር፣ ምርኩዝ እነርሱ ያጸናኑኛል። በጠላቶቼ ፊት ለፊት ራሴ ምን አልከይ? በዘይት ምን አልከይ ቀባኛል እና ጽዋይ ምን አለ የተትረፈረፈነዋል። ዛሬ በኢየሱስም የአንድ ሰው ነገር ይተረፈረፋል፣ በጠላቶች የሚይዝ ማለት ኢየሱስ ጌታ ነው። ዳዊት የተቀባው በወንድሞቹ መካከል ነው። ዳዊት የተቀባው በወንድሞቹ መካከል ግን ዳዊት እረኛ ስለሆነ እግዚአብሔር እረኝነቱ በህይወቱ ላይ አሳይቶታል። እሱም እረኛ ስለሆነ ያን ለምን ዶ ታውቃላችሁ? ሲቀባ አድጓል ዳዊት ራሱ ያንን ወይ ሲቀባ አድጓል። ጠላቶቹ ፊት አያችሁ፣ ንቦቹ ፊት፣ ዝንቦቹ ፊት ይቀባል ይሄ በግ ዝንቦቹ ፊት ይቀባል። ከዛ በኋላ ያንን ሰው አታክ ማረግ እንደ ትላንት ነው፣ በፍጹም አይችሉም። አየለ ዳዊትም የለ መቶ ሳሙኤል ከቀባው በኋላ ልክ ወደ ጦር ሜዳ ሲሄድ ወንድሞቹም አንተ ተው ብሎት ነበር፣ አንተ ልበ ክፉ ጠማማነ ብሎት ነበር። ግንስ የወረወሩበት ፍላጻ ግን በፍጹም አላገኘው። ኢየሱስ ጌታ ዛሬ ሁሉ ይሄ አኖይንቲንግ ከጠላቶች ሰፈር የሚወረወርን ፍላጻ ቀስትን ይሰብራል። ማካታቫሎ ፕራዲያስተላ ይህንን የሚወረወረውን የቅባታይ ለዚህ ነው እዩ የል ትላንትና፣ በአካብ ስር ነበር። አካብ እንደፈለገ ያስወጣው እንደፈለገ ያዘው ነበር። ከፊት ለፊቱ ይሄዳል፣ አብሮት ይከተላል። ጀኔራል ነው፣ ይሄም ጀኔራል ነው፣ የጦር መሪ ነው፣ መሪ ነው። ግንስ ትላንትና ግን አብሮት ነበረ። ምን ይላል ይፈራል። ይሄን የኤልዛቤል ስፒሪት አለ አታኪ ያደርገዋል። ቢጠጋ ትላንትና እንደታረዱት ነቢያቶች አታኪ ያደርገዋል፣ ይገሏል። አይችሎም ሶል ከዛ ከሆነ ሰብ በኋላ ኤልሳ አኖንቲንግ ከላከ ከቀባው በኋላ ወዲያው ራዲካል ቼንጅ በህይወቱ ላይ ሆነ። ኖኖኖ አለ፣ እዚህ ጋር አልቀመጥም አለ። አሁን አኖንቲንጉ መጥቶብኛል አለ። እነዚህ ተናዳፊዎቹ ምን አይሉ፣ በፍጹም አያገኙኝም አለ። ይኸው ራዬም ያስቆሙ ሊያርዱ ብዙዎችን ያረዱ ይሄ ቅባት ግኔ ጋር ስለመጣ አሁን አይችሉኝም አለ። ኢየሱስ ጌታ ነው። ዛሬ አምናለሁ በኢየሱስ አኖንቲንግ ሰው ቤት ይመጣል ህይወትን ስኬትን፣ ራእይ ቪዥን፣ ቤትን፣ ጤናን አታክ የሚያደርግ መንፈስ ይገለበጣል። ዛሬ አንድ ሰው ቤት አኖንቲንግ ይመጣል። አሜን። ኢየሱስ ጌታ በአኖንቲንጉ ተሸፍኖ ሄዳ ዮሬ ይህ አኖንቲንግ የሚተርፍ አኖንቲንግ፣ ለብዙዎች የሚተርፍ አን የመጣብን ፍላጻ ሁሉ የሚመታ አሜን ነው። ብዙ ቦታ ስለ ኦይል ምሳሌ አለ። ጌታ ኢየሱስ ለዛ ሰውዬ ሲናገር፣ ፈሪሳዊ መጣ፣ ሰዱቃ ምና ብቻ መጣና፣ መጨረሻ ላይ ሳምራዊ መጣ ይላል። ሳምራዊ ከመጣ በኋላ ያንን ሰው ምን አለው? አነሳው ይላል። ከዛስ ቁስሉን በምን አሸለት? በምን አሸለት? በዘይት አሸለት። ኢየሱስ ጌታ ይሁን። ዘይት ሲመጣ ኦይል ሲመጣ በቤት አሜን። ኢየሱስ ጌታ ፈውስ ማይሆንበት ምክንያት የለም። ዛሬ ለቁስልን የሚፈውስ የሆነ ልብ ያዘነብህን የሆነ ነገር የተሻረብን በቃ ያስጨነቀ ልብን የሚፈውስ አኖይንቲንግ ግን በቤት ሲመጣ ያለው የሆነ ቅባት ግን በቤትሽ ሲመጣ ያለው ይህ ቅባት ሲመጣ ጤናን ይፈውሳል፣ ስኬትን ይፈውሳል፣ በረከትን ይፈውሳል፣ ነገርን ይፈውሳል። ማካታ ቫሎ ፕራዲያስታላባ ዛሬ ይሄ አኖይንቲንግ በቤት ይመጣል። ጠላቶች ማያገኙ አያት እንደ ትናንትናው እዩን እንደፈለገ አካባቢም ቢሆን ኤልዛቤል ማድረግ አይችልም። ሞር እንደውም እሱ ላይ ያለው አኖይንቲንግ እነሱን አታኪ ያረጋል። ኢየሱስ ጌታ ነው። ዛሬ ይኸው አንተ ላይ ከሚመጣው አኖይንቲንግ የተነሳ በዙሪያ ያለ በረከትን፣ ስኬትን የሚይዙ መናፍስትን ሁሉ ይመታል። ሳትፈልግ ወዳልጠበቀው ክብር መሄድ ትጀምራል። ሳትፈልግ ወዳልጠበቀው አኖይንቲንግ መግባት ትጀምራል። ሳትፈልግ እኮ ነው እዚህ ሲጠብቁ እዛ ትገኛለ። ሊቫሎ ሳፕራዶስ ተይደብ የአሸናፊነት መንፈስ ይመጣባት። ለዚህ ነው ቅባቱን ከተቀቡ በኋላ እነዛ በጎች ፊትለፊታቸው ይህን ዝንብ መቆም አይችል። አሜን። እየሱ ጌታ ህይወታቸውን የሚቀጨውን ህይወታቸውን የሚያሳጥረው ዝንብ መቆም አይችል። ሶ አየ ባይብልም ማለት ነው በዛ ምሳሌ ነው አሜን ነው ኦይል በሃይል በህይወት ይመጣል። አሜን ነው። ሰው ይህንን የመቀባት ፕሮሰስ እግዚአብሔር ካመጣ በኋላ ወደዚህ ምድር ካመጣ በኋላ ብዙ ሰዎች በመጽሐፍ ቅዱስ ላይ የላቸው ብሉይ ኪዳን ላይ ተቀብቷል፣ ተቀብቷል፣ ብዙ ሰዎች ተቀብቷል። እና እነዚህ ግን የተቀቡ ሰዎች ትንንሽ ነገር ነበር ያደረጉት። ትንንሽ ነገር ብዙ አይደለም ያደረጉት፣ በጣም ትንንሽ ነገር እነ እዩም ብትል ቢሆን እስራኤልን ንጉሥ ገልብጧል። ኤልያስን ቢሆን የተወሰነ ታምራት አድርጓል። ኤልሳ ቢሆን እጥፍ አድርጓል። ግን የሚገርማችሁ አሁን ግን ጂሰስ ላይ የሆነ አኖንቲንግ መጣ። አሜን እየሱስ ጌታ ኤ ጂሰስ ላይ የመጣው አኖይንቲንግን እንደ ትላንትናው የሆነ ሰፈር ላይ የተገደመ ሳይሆን የሆነ አንድ ቦታ ላይ የተገደመ ሳይሆን ለኔሽን የሚሆን ለትውልድ የሚሆን ለረጅም ዓመት የሚሆን ትላንትና የተሰራ ዛሬ ድረስ የሚሆን ኢቨን እስከወደፊት የሚሆን ቅባት ዛሬ እናገራለሁ። በየሶሰነ አንድ ሰው አኖይንቲንግ ይቀይራል።

የተካፈልከው ቅባት ትንሽ አይደለም። የተካፈልከው ቅባት ኖርማል የሚያደርግ አይደለም። የተካፈልከው ቅባት ይሄው እዚህ ስትጠበቅ እዛ የሚያሻግር ቅባት ነው፣ ዛሬ እናገራለሁ በኢየሱስ ስም። ለዚህ ነው ይህ ቅባት እነ ጴጥሮስ ጋር መጣና ተቻረጋቸው። አሜን ነው ተቻረጋቸው። እና ይሄ ቅባት ካገኛቸው በኋላ ኢየሱስ ጌታ ነው። አሜን ነው። እንደ ትላንትና የሆነ ባህር ዳር ውስጥ መገኘት አልፈለጉ። የሆነ ሰፈር ውስጥ መገኘት አልቻሉ ይገኝ ቢሉ እንኳን ያለባቸው የገባባቸው ኃይል ሊያስገኛቸው አይችልም። አንዳንድ ሰዎች ከዚህ በኋላ እንደዚህ ነው የሚሉት። ከዚህ በኋላ እንደዚህ ነው ያለህበት ሰፈር ሊቀመጥ ብትል እንኳን እስከማትችል ድረስ ቅባቱ እስከማስቀምጥ ድረስ። አረ፣ ወዴት ነው ምስትይድ ስትባል፣ እኔ ክብር አለ፣ እኔ የሆነ ኃይል አለ፣ እኔ የሆነ የማስለቀቀው ትውልድ አለ፣ የሆነ የማስለቀቀው ኔሽን አለ። በኢየሱስም አንተ ወትለስ ይሆናል። በኢየሱስም ጠላት የሆን ለመጨረሻህን እየተናገረ ጠላት የሆን ለመጨረሻሽን ያሳየ፣ እግዚአብሔር ግን አንድን ሰው በክብር ሲወጣ ያለሁ። አሜን ነው። ኦይ ያዘ ሰው ያስፈራል። አሜን ነው። ቅባት አለብህ። ቅባት ካለብህ ደግሞ ልታስፈራ ይገባል። ልታስጨንቅ ይገባል። ሰፈሩ ምድሩ ልታስጨንቅ ይገባል። የጠላትን መንደር ልትወርስ ይገባል። በገዥነት ስፕሪት ልትንቀሳቀስ ይገባል። የመጣብህ አኖይንቲንግ ተራ ስላልሆነ የመጣብህ አኖይንቲንግ ተገዝተህ እንድትኖር ስለማያደርግህ አሜን። ኢየሱስ ጌታ ነው። ይኸውላችሁ ሳሙኤል፣ ይኸውልህ አኖይንቲንግ ይዞ ነው የሚንቀሳቀሰው። እና ቅባቱ ይኸውልህ፣ የእሱ ቅባት እንዴት አድርጎ እንደሚቀይር ሳኦል በደንብ ያውቀዋል። ዝም ብሎ ለመንገድ እንደወጣ፣ ለዚህ ነው ሳሙኤል እግዚአብሔር ለቅባት ውጣ ሲለው ምን እንዳለ ታውቃለህ? ሳኦል ከሰማ ምን አለ ይገለኛል አለ። ሳኦል ከሰማ ይገለኛል አለ። እና ተደብቆ ነው የሄደ ለምን ኦይሉን ይዞ ሳኦል እንዴት አድርጎ ኦይሉ ሲፈስበት ታሪኩ እንደተቀየረ በጣም ጠንቅቆ ስለሚያውቅ ቅባትን የሚያውቁ ሰዎች በቅባት አይደራደሩ እና ለዚህ ነው አኖይንቲንግ ይዞ ቅባቱን ይዞ ወደ ቤተል ሲመጣ ተደብቆ ነው የመጣው። ሳሙኤል ለምን ወዳቃለ ሳኦል ይገለኛል ብሎ ፈርቶ የሳሙኤል ቅባት የሆነ ሰፈር ከገባ የሆነ ሰው እንደሚያነግስ ያውቃል። የሆነ ሰው እላዩ ላይ እንደሚያመጣበት ያውቃል። እና ይፈራል። አንኖይንቲን ጉድ በደንብ ጠንቅቆ ያውቀዋል። ለምን ትላንትናሱ አህያ ፍለጋውቶ ዙፋን ላይ እንደመጣ ያውቀዋል። አንኖይንቲን ጉድ ታራ አንኖይንቲን በደንብ ያውቀዋል። ስለዚህ ይዞ ሲወጣ ይፈራል እንዳይገድለኝ ብሎ ግን፣ ተደብቆ የሆነ ሰፈር እኮ ነው ሲገባ ላካታባ ሎሳካታባይላ ኢየሱስ ጌታ። እንኳን ሳውልን አምልጦ መጣ ሳውልን አምልጦ አይደለም አገር ውስጥ ራሱ ሲገባ፣ የአገሩ ሽማግሌዎች ይሰበሰባሉ። ሳሙኤል ይሉታል በሰላም ነው የመጣ ኢየሱስ ጌታ ነው። አንተ ሳሙኤልና ሌላ ሰው ከተማው ሲገባ ልዩነት ይፈጥራል። እኔ እኮ ስለ ሳሙኤል ያለ የምናገረው ስለ አንድ ሰው ግን እየተናገርኩ ስለ አንድ ሰው ግን እየተናገርኩ አንተ ቤቱ ውስጥ ከዚህ በኋላ ስገባ፣ አንተ የሆነ ሰፈር ስገባ ኖርማል አይሆንም። እንደ ትናንትናው አይቀጥልም። እስ እንደ ትናንትናው በልሲ በፍጹም አይሆንም በልሲ አኖይንቲንግ ይመጣባል የሚገለጥ አኖይንቲንግ ማኒፌስት በቃ የሆነ የተገለጠ ክብር ጉድ የሚያስብል የሚታይ ነገር አቲ በተፈጥሮ ይኸውልህ በድብቅ መሆን አይችልም። አሜን ነው በድብቅ ልትቀባ ትችላለህ እንጂ ነገርህ ግን በድብቅ መሆን አይችልም። አሜን ኢየሱስ ጌታ ነው። አየህ ዳዊትም በድብቅ የተቀባው ግን ይኸውልህ የሚመጣው ነገር ግን መልሱ፣ አሜን ኢየሱስ ጌታ ነው። መልሱ ግን በጓዳ መሆን አይችልም። መልሱልህ ጊዜ አደባባይ ላይ ይመጣል። አሜን። ኢየሱስ ጌታ የሆነ ሰፈር ያስገዛል። የሆነ መንደር ያስገዛል። የሆነ ኢኮኖሚ ያስገዛል። የሆነ በረከትን ያስገዛል። ዛሬ አንሶ ቤት ላይ እናገራለሁ። እግዚአብሔር ወዳየለ ክብር በኢየሱስም ተዳለ ዛሬ የሚመጣ ነው። የሆነ ሰፈር ስትመጣ ነውጥ ጥ የሆነ ሰፈር ስትገባ ነው ጥ ይሆነ ጃሃቶ ሰቬና ሊብራዳ ነው የእግዚአብሔር ክብር ይገለጣል። የእግዚአብሔር ኃይል በይውት ላይ ይገለጣል። እና ሳሙኤል ገና የሆነ ከተማ ገባ። ሽማግሌዎች የሀገሩ ሽማግሌዎች ይሰበሰቡ ሳሙኤል አረ ምንድን ነው የሚሻለው? በሰላም ነው የመጣህ ነው ይሉታል። አሜን ይወስድ ጌታ ለምን ይዞ የሚገባው ሳሙኤል ይኸውልህ፣ በቀንዱ ዘይት ነው ይዞ የሚገባው ኦይል ነው ይዞ የሚገባው። ይሄ ኦይል ፈሰሰ ማለት የሆነ ነገር ይሆናል ማለት ነው። በተለይ የሳሙኤል አንንቲክ በተለይ ለንግስና ይተቀራራ ነው በቃ ሳሙኤል አንንቲ ያረገው ሰው ንግስኛ ላይ የሚወረውር ቅባት ነው። ኢየሱስ ጌታ ነው። አላቅም ያንዳንድ ሰው ቅባት የአንዳንድ ሰው ቅባት ወይነ በረከት ይጠራል። የአንዳንድ ሰው ቅባት በኃይል ድምፅ የሚያሰማ አገልግሎት የሚጠራ ቪዥንን የሚጠራ ይሆናል። የአንዳንዱ ቅባት ደግሞ በንግድ ይሆናል። የአንዳንዱ ቅባት በትምህርት ይሆናል። የአንዳንዱ ቅባት አላቅም። ብቻ ግን እግዚአብሔር ዛሬ ይህንን አኖይንቲንግ በህይወት ይገልጠዋል። ይህንን አኖይንቲንግ በህይወት ይገልጠዋል። ቅባት እንዲህ እንዲህ ሲፈጭ ነው የሚወጣ ብዙ አኖይንቲንጎች ጎች ወይራም ይሁን ሁሉም ነገር ኑግም ዘይትም ይሁን እንዲህ ስትታሽ ነው የሚወጣው። እንዲህ ሲጨምቁት ምናምን ሲያፈሉ ሲያንተከትኩት መውጣት ይጀምራል። ይውል ዛሬ ጠላት ባስጨነቃችሁ ነገር ላይ ይናገራል። ጠላት ይውል እየገጨ እየጨፈለቀ እየረገጠ አትሄድም፣ አትውርስም እያለ እግዚአብሔር ግን ዛሬ አኖይንቲንግ ግን ከመሃል ያወጣዋል። በተለይ ፋይት ያለባችሁ ሰዎች ነገራችሁ በቃ አኖይንቲንግ እየተጨመቀ አሜን። አኖይንቲንግ ይወጣል። በቃ ኔክስት ዴይ በቃ ያንተ ክብር ሊገለጠ ፋይት የሚያደርግ ወዶ አይደለም፣ ዴመን ሁሉ ጊዜ። እስቲ አኖይንቲንግ ያለባቸውን ሰዎች ከልጅነታቸው ነው የሚጀምራቸው። ገና ከልጅነታቸው ከመወለዳቸው ይጀምራቸዋል። ከመወለዳቸው ገና ሳይወለዱ። እኔ በጣም የሚወደው እግዚአብሔር ሰው ቲቪ ጆሻ በጣም ደስ ይለኛል እና ሲወለድ ሰው ዘጠኝ ወር ነው የሚረገዘዋል። አስራ አምስት ወር ነው የተረገዘው ሰውዬው። ኦልሞስት ሰው ከሚወለድበት ስድስት ወር አልፏል። አስራ አምስት ወር በቃ እየተሰቃየች እናቱ። እግዚአብሔር ይመስገን። ዴመን ይኸውልህ፣ ሁሉ ጊዜ ማለት ነው አኖይንት ያለባቸው አኖይንቲንግ ያለባቸው ሰዎች ከልጅነታቸውን አታቅሚ ያደርጋል። ወይ በቤተሰብ ማን ልትጠላ ያደርጋል በቃ የሆነ ፍላጻዎች ይኖር ከቤት ጥፋ ጥፋ እንድትል ያደርጋል ህይወት እንዲደብር ያደርጋል እንዲያስጠላ እንድትጨነቅ ያደርጋል አኖይንቲንግ ያለባቸውን ሰዎች ሰብሮ የሚወጡ ሰዎች ዴመን ይሉ አሁን አይደለም አሁን አይደለም ገና ከድሮ ነው የሚጀምራቸው በብዙ ፋይት ነው የሚያልፉት በብዙ ተግዳሮት ውስጥ በብዙ ነገር ውስጥ ልክ እንደ ዳዊት ዳዊት እኮ ኦልሬዲ እኮ የተረሳ ሰው የሚሾመው ሌላ የተዘጋጀው ሌላ አልልም የሚባለው ሌላ ዳዊት ኦልሬዲ የለም በጫካ ነው ኡርዲ ተረስቷል፣ ተረስቷል አረ አለ ሌላ አለ ተብሎ ነው ተጠርቶ እንደገና፣ ገና ታውሶ ነው የመጣው ትዝ ብሏቸው። አኖይንቲንግ ያለበትን ሰው ሁሌ ወይ ሰው ይገፋል፣ ቤተሰቡ ላይ ይገፋል። ፈልጎ እኮ አይደለም፣ እውነቴ ደኩ፣ ፈልጎ እኮ አይደለም። ግን በቃ ውስጥ ያለው አኖይንቲንግ እንድትገፋ ያደርጋል። የሆነ ሰፈር እንዳትቀመጥ ይፈልጋል። ዴመን አንድ ቤት ውስጥ እንድትቀመጥ አይፈልግ። ለምን አንተ አለህ ማለት፣ እዛ ቤት ላይ ፍላጻ አይሰራ አንቺ ያለሽ ማለት የሆነ ሰፈር ላይ ፍላጻ አይሰራም። ስለዚህ ሆነ ከፈለገ በአከራይ ያስጨንቅሃል። ስትወጣ ስትገባ አትጸልይ ይልሃል። ኧረ ጎረቤታችን ረበሽክ፣ ይላል ቤቴን እዚህ አትረብሽብኝ ይልሃል። ይመጣል፣ ወይ አከራይም ውጣ ይልሃል። ከዛሬ ጀምሮ እንደሆነ ከሶስት ሰዓት ጀምሮ፣ ከሁለት ሰዓት ጀምሮ አትገባም ይላል። እንዳትገባ ይልሃል። በቃ ያስጨንቅሃል በዛም በዚህ ፍላጻው። በቃ ከባድ እንዳትማረር፣ ክብር አለበለ። አሜን! ኢየሱስ ጌታ ነው። ዛሬ ምስራች አለ። ዛሬ ምስራች አለ። አንድ ሰው በክብር ይጎበኛል። አንድ ሰው በኃይል በክብር ይጎበኛል። ላማሃዶ ሴቬና ፕራዶ ሳካታ ባሃዲ ላባሃዳ ናሞስ። ክብር አለ። አንድ ሰው ቤት ጠላት እየገፋ ጠላት ፍላጻ እየወረወረ አንተ ግን በክብር ትሄዳለህ። አንተ ግን ላትያዝ በክብር ትሄዳለህ። እ ይሄዳል ወይ ልሴ እፈጥራለሁ ወይ ልሴ በጌታ የሆናችሁ ሰዎች ስራችሁ ላይ ራሱ ፎከስ ስታደርጉ ዝም ብላችሁ ስሰሩ ምን አይወድም፣ እንዲህ ምን አይወድም። ዝም ብሎ ፍላጻ ይወራል። በአለቃህ ምናምን አታክ ያደርጋል? ዝም ብሎ ይመጣና አኖንቲንግ ካለብን እንደዚህ ነው። ከሰፈር ከቤት ጀምሮ ትጠላለህ። ቤተሰቡ ያልወደዱኝ ምናምን ዳዊት አላለ ዳዊት አላየሁም። ምን እናት አባቴ ምን ብለውኛል፣ እረስተውኛል። አሜን። እናት አባቴ እረስተውኛል። እግዚአብሔር ግን አለ። ኢየሱስ ጌታ አሜን። ኢየሱስ ጌታ እና አኖይንቲንግ ሲመጣ ሁሌ እግዚአብሔር ቅባት ባንተ ላይ መገለጽ ሲጀምር ፍላጻ ከቤት ነው የሚጀምረው። ከቤት ይጀምራል። ትገፋለ፣ ውጭ ትገፋል፣ በጓደኞች ትገፋል። ምንድን ነው የምትሉ አንተ ደግሞ በእናትህ አትረብሽን፣ ፋራቱን ትባላል። አራዳውን እንጂ እንደኛ ይለዋል። ምንድን ነው በቃ በቃ ትጨነቅ አንተ፣ ዘና ብለ መኖር አችልም እንዴ ይለዋል። ተመሳሰልከኛ ይለዋል። ኢየሱስ ጌታ ነው። እስቲ አንድ ሰው ሰብር ሄዳለሁ፣ አልፍ ሄዳለሁ። እስቲ እግዚአብሔር ያየልኛል፣ እስቲ እግዚአብሔር ያየልሻል። የተናገርሃል። አዲስ ብሌሲንግ አለ፣ አዲስ አኖይንቲንግ አለ። አዲስ ክብር አንድ ሰው ቤት ላይ ገብታል። አዲስ ኃይል አንድ ሰው ቤት ላይ ገብታል። የጨለማን ጉልበት ሁሉ የሚሰብር፣ የጨለማን ጉልበት ሁሉ የሚያንቀጣቀጥ የእግዚአብሔር ክብር አንተ ላይ መጥቷል። የእግዚአብሔር ክብር አንቺ ላይ መጥቷል። ዛሬ አኖይንቲንግ ይገለጣል። ዛሬ ቅባት ይገለጣል። እንዴትም ና እንዴትም መተች ይሁን እንዴትም ደግሞም ተሰላቸ ህልም አይተመቶ ይሁን ስራ ማስጠልቶ ደብሮ መቶ እስቲ እነዛ ሰዎች ጋር እስቲ ባካችሁ ትንሽ ተደብሬባቸው ልምጣም ብለ ይሁን የእግዚአብሔር ቅባት ግን ሳያገኘ አትመለስ ቅባቱ ግን ሳያገኘ አትመለስ ነገሮች ግን ተፈንቅሎ ሳይወጡ ግን አትመለስ ማባባ ሃዶ ሴቬ ነው ሁሉን አለ እየፈወሰ ዞረ ኢየሱስ ጌታ አሜን ነው ጌታ ኢየሱስ ገና መጣና ምኩራብ ገባ ምንም በቃ ሰው ያነበበውን ነው የሰጡት። አንብቦ ገና ሲወርድ ግን ነገሮች መነቃነቅ ጀመሩ። ገና ሲወርድ ከሆነ አንብቦ ረ ሰውዬ መጣል አለበታል ይሁን ሊገፉት ሊገፉት ወጡ። አሜን ዳገት ላይ እንትን ላይ ወሰዱት፣ አፋፍ ላይ ወሰዱት፣ ሊገፍጥረው ሊጥሉት። ቅባት ያለበት ሰው ግን አይወድቅም፣ በመካከላቸው አልፎ ይሄዳል። በሆነ ሰፈር አልፎ ይሄዳል። በሆነ ይኸውልህ ሊጥሉ ባሉ ሰፈር አልፈት ይሄዳል ሊገሉ ባሉ ሰፈር አልፈት ሄዳል። ሞትም በተመኙ ሰፈር አልፈት ሄዳል። ውርደትም በጠበቁ ሰፈር አልፈት ሄዳል። እግዚአብሔር በክብር ይገለጣል። ዛሬ አንድ ሰው አንኖ ኢንቲክስ ሲወጣ ነው ማለት። አሜን። ኢየሱስ ያድነ ቅባት ሲመጣ ልዩነት ይፈጠራል። አሜን። ዛሬ ስለ ቅባት እየተራገረ አሜን ነው በቅባት እና በግሎሪ መካከል ልዩነታል አሜን ነው። ቅባት ግን አንተ ህይወት ላይ ሲመጣ አሜን ነው በቃ የሆነ ነገር ሳይፈጥር ግን አይደል? የሆነ ታሪክ ሳይቀየር አይደል? በአንተ የትም ተቀባ፣ በጓዳም ይሁን በምንም ተቀባ ግን ክብርህን አደባባይ ላይ አድርጓ። ክብርሽን ግን አደባባይ ላይ አድርጓ። ዛሬ ልናገር በጌታ በኢየሱስ ያልጠበከው ጉብኝት ይሁንልህ፣ ያልጠበከው ክብር ይሁንልህ፣ ያልጠበከው ቅባት ይሁንልህ፣ ያልጠበከው ስኬት ይሁን። አንዳንዱ የኤልዛቤልን ሰፈር ይፈጠፍጣል፣ አንዳንዱ የዝሙቱን ሰፈር ይቀይሯል እንጂ ሰስም ይሁንብህ፣ ይሁንብህ በኢየሱስ አሜን። ኢየሱስ ጌታ ነው። አንዳንዱ ልክ እንደ ኮሪደር ልማት ይሆናል። አሜን ነው። የሆነ ሰፈር ሲገባ ህገወጥ ህገወጡን የጠላትን መንደር እያፈረሰ ሄዳ እንጂሰም ይፍረስ ስትል ይፈርሳል። አይሆንም ስትል አይሆንም። ይፍረስ ስትል ይፈርሳል። የጨለማን ጉልበትን እየሰባበርክ ታልፋ እግዚአብሔር በሕይወት አንዊንቲንግ እንዲገለጥ አትፈልግም? ከዚህ በኋላ እየተጨነቅክ አትኖረም። ከዚህ በኋላ የሆነ ሰፈር እያዘንግ አትኖረም። አረ ሊያስወጡኝ ነው ተጨነቅኩ አትለ። እኔ ግን እዚህ ሰፈር ቀይራሉ ምን ይሻለኛ አትለ። ከዚህ በኋላ ግን ጠላት ይጨነቃል። ጠላት መግቢያውን እስከሚያጣ ድረስ አንተ አይደለም ምቀይረው፣ ጠላቶቹ ይሄዳሉ። አንቺ አይደለሽም ምቀይሩ፣ ጠላቶችሽ ይቀይራሉ።